ከውስጥ ያለው ጠላት ካልተወገደ ወይም ንሳ ካልገባ ወይም ደግሞ ያንን ጉዳይ ሕዝቡ ተሰብስቦ ንሳ እንዲገባ ካልተደረገ ከውስጥ ያለውን ጠላት ካላወጣ ድል የማድረግ እድሉ በጣም ዝቅተኛ እንደሆነ ስንመለከት ነበር። ለሱ ትልቅ ነበረ። እግዚአብሔር አታድርግ ያለውን ነገር በማድረግ በውስጡ እያወቀ ደብቆ እስራኤላዊን እንዲሸነፉ ትልቅ ምክንያት የሆነበትን ስንመለከት ነበር። ስለዚህ ዛሬም ቢሆን እንደ አካን የተደበቀ ኃጢአት ካለ ንሳ በመግባት በእግዚአብሔር ፊት መቆም እንዳለበት የሚያሳይ ነው። ሌላው እንግዲህ ከአካን በተጨማሪ እኛ በህይወታችን በእግዚአብሔር ፊት በየዕለቱ ንሳ በመግባት ውለን ስንገባ ማታ ተንበርክከን በእግዚአብሔር ፊት ከሙሉ ልባችን ንሳ እየገባን ከእግዚአብሔር ጋር ያለንን ግንኙነት ማጠናከር እንዳለብን የሚያሳይ ክፍል ነበረ፣ ባለፈው ስናጠና የነበር ነው። ዛሬ ደግሞ እንግዲህ የመጨረሻ ታማኝነት በጦርነት ቀጠና ውስጥ አምልኮ ይላል።

ለእኛ የሚያስበው ሀሳብ ምን አይነት እንደሆነ የምንረዳበት ክፍል ነው እና የዛሬው የዚህ ትምህርት አንኳር ጥቅስ የሚገኘው ማቴዎስ ወንጌል ምዕራፍ ስድስት ከቁጥር ሰላሳ ሶስት ላይ ነው። እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግስት፣ ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ይላል። ይህንን በደንብ ጥቅሱን እያሰላሰልን እንድንቆይ ይፈልጋለሁ። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል፣ ይህም ሁሉ ይጨመርላችኋል ይላል እና ይህን ጥቅስ ሁላችንም የምናውቀው ጥቅስ ነው። ሁሌም ደግሞ የምናወራው ጥቅስ ነው። አስቀድማችሁ የእግዚአብሔርን ጽድቅና መንግስትን ፈልጉ የሚለውን ማለት ነው። ይሄ ሐሳብ እንግዲህ እኛን ምን ያስተምረናል? በደንብ ደግሞ እግዚአብሔር ሊናገር የፈለገው ከኢያሱ እስራኤላውያን ከሚመራው ጋር አገናኝቶ ምን ሊያስተምር ፈልጓል የሚለውን ክፍል የምናየው ነው ማለት ነው። በዚህ ውስጥ ማለት ነው። አስቀድማችሁ የእግዚአብሔርን መንግስትና ጽድቅን ፈልጉ ይህም ሁሉ ይጨመርላችኋል። በተስፋይቱም ምድር ለመውረስ በሚያደርጉት ወቅት እንደገና ለኢየሱስ ለእግዚአብሔር ራሳቸውን አሳልፈው መስጠት ነበረባቸው። እንደገና ራሳቸውን መቀደስ ነበረባቸው። እነዚህ ጉዞዎች ከእግዚአብሔር ጋር ያለውን የቃል ኪዳኑን ሁኔታ የሚያሳዩ ጉዞዎች ስለነበሩ ምን ማድረግ ነበረባቸው? መቀደስ ራሳቸውን ከእግዚአብሔር ጋር ያለውን ግንኙነት ማጠናከር ማደስ ነበረባቸው ማለት ነው። እንግዲህ እስራኤላውያን ያን ጉዞ በሚያደርጉበት ጊዜ አደጋ ውስጥ ማለት ከፊት ለፊት የዮርዳኖስን ምድር ከተሻገሩ በኋላ ከፊት ለፊት የጠላት ጦራል ከፊት ለፊት ሊወርሱ ያሰቡት ምድር ለመርገጥ እግዚአብሔር ድል ለመስጠት እነሱን እያዘጋጀ ነበረ። እና መዘጋጀት የነበረባቸው እንግዲህ ለመያዝ ቶሎ ፈጥኖ የጠላትን ኃይል ማክሸፍ ወይም የሆነ ነገር አድርጎ ያን ምድር መውረስ ነበረ። በር ደግሞ አደረግ፣ ፋሲካ እንዲከበር አደረግ። በጣም የሚገርማችሁ እንግዲህ እኛ በህይወታችን ምን እናደርግ ይሁን ብዬ አስባለው እና ከፊት ለፊት ያለውን ጠላት ለማሸነፍ ከፊት ለፊት ያለውን የጠላት ኃይል ማሸነፍ ወደፊት መሮጥ ነው እንጂ ወደፊት መቀጠል ነው እንጂ ወደፊት መሄድ ነው እንጂ ባለንበት ባለንበት ቆመን ጠላት ጦር ከፊት ለፊት እያለን ሌላ ነገር ማከናወን ምን አይነት ውሳኔ እንደሆነ በአይምሯችን ማሰብ ያስፈልጋል። ድል ማድረግ ሲቻል እዛ ቦታ ላይ ቆሞ። መሠዊያ በመስራት እግዚአብሔርን እንዲያመልኩ አደረገ። ኢያሱ ምዕራፍ 8 ቁጥር 30 እስከ 35 ሄደን በምንመለከትበት ጊዜ ይሄን እናገኛለን። ሌላው እዛ ቦታ ላይ ሆኖ በእስራኤልም የነበሩ ሰባት ነገሮች ርስታቸውን ገና ሳይቀበሉ እንኳን የእግዚአብሔርን ድንኳን በመትከል ምክንያታዊ ያልሆኑ ወይም ምክንያታዊ የማይመስሉ ነገሮችን እያከናወነ ሄደ ማለት ነው። ከፊት ጠላት ጦር እያለ መዝናናት ማለት ነው። ከፍል ጠራት የጠላት ጦር እያለ በውትድርና ዓለም እንግዲህ ወታደር ከጠላት ጋር እየተዋጋ ለማሸነፍ ጉዞ ያደርጋል እንጂ ጠላት ሁሉን ነገር ደቅ ነው። ወደዚህ እያየ መዝናናት ወይም መረጋጋት፣ ይሄ ከእግዚአብሔር ካልሆነ በስተቀር ከማንም የሚሆን ነገር አይደለም። ይሄን አደረገ ምክንያት የማይሰጥበት ቦታ ላይ እግዚአብሔርን ለምን ሄዱ የሚለውን ሀሳብ የቃል ለምን ሄዱ የሚለውን ሀሳብ የቃል ኪዳን መታደስን ለምን አ ኪዳን መታደስን ለምን አደረጉ ፋሲካን ለምን አከበሩ የሚለው አደረጉ ፋሲካን ለምን አከበሩ የሚለውን እናያለን። ከዛ በኋላ በተራሮች መካከል የተደረገ አምልኮ አለ። አንደኛው የአምልኮ መሰው አለ፣ ሁለተኛው ደግሞ ህጉን ማስታወስ አለ። ከዛ በኋላ ልዩ የአምልኮ ቦታ ነበረ። ኢያሱ ምዕራፍ 18 ከቁጥር አንድ መቅደሱን ማሳደግ ወይም ማደስ የሚለውን ሀሳብ እዚህ ቦታ ላይ እንመለከታለን። ማለት እንመለከታለን ከማሸነፋቸው በፊት ያደረጉት አምልኮ እጅግ በጣም ወሳኝ ነው ለነሱ ማለት ነው። ዛሬም በህይወታችን፣ እስኪ ከፊት ለፊታችን ህይወታችን የተጨናነቀ ህይወት ውስጥ ሆነን ህይወት በራሱ ጊዜ የሚያመጣቸው አጣዳፊ ነገሮች ትኩረት የምንሰጥ ከሆነ እግዚአብሔር ጋር ያለን ግንኙነት የምንረሳ ይሆናል። እያሱ ለጦርነት ፈርቶ እንቀጥል ቢል ኖሮ የሚገጥማቸው ነገር ብዙ ነገር አለ። ነገር ግን የእግዚአብሔር ዓላማ አሸንፎ ድንበር ተሻግሮ መግባ አይደለም። እግዚአብሔር ከእርሱ ጋር ያለውን ግንኙነት እንዲያድሱ ቃል ኪዳኑን እንዲያስታውሱ የሚፈልግ አምላክ ስለሆነ ዛሬም በሕይወታችን የተጨናነቀ ሕይወት ኑሮ በራሱ የሚያመጣው ፈተና ለእግዚአብሔር ልንሰጥ የምንፈልገውን ምስጋና ለማቅረብ ስንፈልግ በኋላ እንሰጣለን የሚባል ነገር አይደለም። እግዚአብሔር በየትኛውም ሁኔታ ውስጥ ፊት ለፊት ያለውን ነገር ሳንፈራ ዛሬ ከእግዚአብሔር ጋር መቆምን እግዚአብሔር ይፈልጋል። ዛሬ ከእርሱ ጋር መቆምን እግዚአብሔር ይፈልጋል። በችግር ጊዜ፣ በመከራ በፈተና ጊዜ፣ በህይወታችን ውስጥ የሚከሰቱ ነገሮች እግዚአብሔርን እንዳናመልክ ምክንያት ሊሆኑ አይገቡም። ኢያሱ ምስክር ነው ለእኛ ማለት ነው። ከፊት ጠላት ተዘግኖ እያለ ከእግዚአብሔር ጋር ያለን ግንኙነት ይቀድማል። ምክንያቱም ጦርነቱን እየመራ ያለው ማን ነው? እንዲነሳ የሚያደርገው ማን ነው? እርሱ እግዚአብሔር ስለሆነ ቀርም ቢሆን በህይወታችን ለእግዚአብሔር የምንሰጠውን ጊዜ ትተን ለእግዚአብሔር ማቅረብ ያለብንን ጊዜውን ትተን ቁሳዊ ነገሮች፣ ጊዜያዊ ነገሮች፣ ከፊት ያሉ ነገሮች በማስፈራታ ብቻ ለእግዚአብሔር ምስጋና ማቅረብ ከእግዚአብሔር ጋር ቃል ክዳናችን ከማደስ ይልቅ ለምንፈራው ነገር ቅድሚያ እየሰጠን የእግዚአብሔርን ጊዜ ለእግዚአብሔር ከከለከልን ድል መንሳት ሳይሆን የመሸነፍ አደጋ ሊጋር ይጋረጥብናል ከፊት ለፊት ማለት ነው። ስለዚህ እግዚአብሔር የሚፈልገው ከእርሱ ጋር ያለን ግንኙነት የጠነከረ እንዲሆን ከፊት ያለው ነገር ይልቅ ከእኔ ጋር ሁኑ ግን አድሱ እያለን ያለው ስለዚህ ለእግዚአብሔርና ከእግዚአብሔር ሕዝቦች ጋር የምናሳልፈው ጊዜ መብለጥ አለበት። አድርገውና ከእግዚአብሔር ሕዝቦች ጋር የምናደርጋቸው ህብረቶች ዋጋ ያሉ ናቸው፣ ወደፊት ድል የሚሰጡ ናቸው። በዛሬው ሁኔታ ውስጥ ፈርተን ለእግዚአብሔር ጊዜ ከመስጠት ይልቅ ለሌሎች ነገሮች ጊዜ መስ